ስለተጓደንች ብቻ ወይንም አንድ የሆነ ነገር እዚህ ጋር በየቀኑ ነው። ስለፈለፈ የሚፈራም የሚያፍርም ሰው የለም። እናንተ ፍሩና እየሄዳችሁ ስጦታ አውርዱ። ምክንያቱም ይሄ ነገር እዚህ ጋር ልንገራችሁ፣ ይሄ ቲክቶክ እያደር እያደር እያደር እያደር አስቀያሚ እየሆነ ነው የሚመጣው። እናንተ እፈሩ በምትሰሩት ስራ አምላካችሁን አሳፍሩት። በምትሰሩት ስራ አምላካችሁን የደፈራችሁ እናንተ እፈሩበት። እውነቴን ነው የምላችሁ፣ የሀጽያትም ሀጽያት አለው፣ የብልግናም ብልግና አለው። ማንም በምንም የሚያፍር የለም፣ እዛ ተሞጋገሱበት። እኔ ገና ለገና ጉዴ ይወጣል ገና ለገና ቤተሰቤን ታወጣብኛለች ገና ለገና ያለብኝን ነገር ታወጣብኛለች ብዬ እያፈነደድኩኝ ቅጤን ማፈነደድላት፣ እዚህ ሚዲያ ላይ እዚች ምድር ላይ ማንም ሰው የለም። ማንም ሰው የለም። በራሳችሁ የምታፍሩ ጉደኞች፣ ገና ለገና የእኛን ጉድ ያወጣል ብላችሁ እኮ በየቀኑ እየከፈላችሁ አፍ ነው የምታዘጉት። ያ አያዛልቃችሁ። ጉድም ካለባችሁ የቤተሰባችሁ ጉድ ካለባችሁ ልንገራችሁ፣ የቤተሰባችሁ ጉድ ካለባችሁ እዚህ ሚዲያ ላይ የምትከፍሉትን ገንዘብ ለቤተሰባችሁ ላኩና ጉዳችሁን አጽዱ። ያልተቀባን ቤት ካለ የቤታችሁን ኮርኒስም የፈረሰ ካለ እዚህ አንበሳና አበባ ከምታወርጂ ገና ለገና ጉድ ይወጣል ብለሽ፣ ሂጂና ለቤተሰቦች ኮርኒስ ቀይር፣ ሂጂና ለቤተሰቦች ብር ላኪ። ይሄ ሁላ ታሪካችሁን ስሰማ በጣም ያፈርኩባችሁ፣ እኔ ያፈርኩባችሁ ማለት ነው ለማን ብላችሁ ነው? ለማን ብላችሁ ነው እንደዚህ ሰውን ፈርታችሁ ትኖራላችሁ እን ይሄ እናትሽን አመጣለሁ፣ ልጅሽን አመጣለሁ፣ ቤተሰብሽን አመጣለሁ፣ ምንሽን አመጣለሁ ስለተባልሽ ትከፍያለሽ ገንዘብ፣ አንበሳ ታወርጃለሽ። አንበሳ የምታወርጂበትን ገንዘብ ልናትሽ አትልክላትም እንዴ? ምን አሳፈረሽ? አንበሳ የምታወርጅበትን የምትለማመጭበትን ቂጥ የምትልሽበትን የእናትሽን ቂጥ አጥልሽም እንዴ ምን ነው የሚያሳፍርሽ ሌላ ድህነቱ ካሳፍር ምንም ነገር ሊያሳፍር አይችልም የሚያሳፍርም ነው ታውቃላችሁ ታቃላችሁ ራስን ሆኖ አለመገኘት ብቻ ነው እራሳችሁን ሳትሆኑ ስትገኙ አስመስላችሁ ስትኖሩ ያ ብቻ ነው የሚያሳፍራችሁ ከዚህ በኋላም እኮ ሰሞኑ እኮ ይቻላል። ጥፋት ጥፋት ሊኖር ይችላል። የሆነ ሰዓት ላይ አልተሳካላችሁም፣ ለቤተሰብ ላትረዱ ትችላላችሁ። አሁን ደግሞ ሊተሳክቶላችሁ ሊሆን ይችላል። ዘላለም አለማችሁን አንበሳ ያወረዳችሁ አፍ ልታዘጉ ነው። ገና ለገና የቤተሰባችንን ስም ያውጡብናል፣ የቤት ልጆቻችንን ያወጡብናል፣ ወንድሞቻችንን ያወጡብናል። የእነሱን ታሪክ ምን እንደሆነ ምን ታውቃላችሁናል? መቼ እነሱ እንደታደሱ ታውቃላችሁናል? ምን ላይ እንደነበሩ እናንተ አፍ የላችሁም እንዴ ስለነሱ ለመናገር ሲናገሯችሁ ታሪኩ ምንም እንደሆነ ታውቃላችሁ። እቺ ሴት አለች፣ አሁን ከኢትዮጵያ ላይ የመጣች ሴት በነገራችን ላይ እሷ ራሷ የዘጠኝ ዓመት ልጅ ሆና የወጣች ሴት ናት። ዘጠኝ ወይ አስር ዓመት ልጅ ሆና የወጣች ናት። ለዚያም በሶማሌ በእግሯ በሶማሌ የምን ምናምን አድርጋ የመጣች ሴት ናት። እኔ ለእናንተ ልንገራችሁ ብ እና ይመስለኛል የዛን አካባቢ ሰዎች በሙሉ ኢንፎርሜሽን ይመጣ፣ ያው ታውቃላቸው፣ የድሬዳዋ ሰው ቀን ይጀምር ስም ሳትጠይቁትም ያወራል። ኦኬ። ግን እውነት ነው የሚያወሩት፣ ያወራሉ ይመስለኛል። የተወሰኑ ሰዎች የዛ አካባቢ ልጆች አሁን እዚህ ላይ ፉን ፉን ፉን የሚሉ ቤተሰብ አላቸው ድሬዳዋ ላይ እና ቤተሰቦቻቸው ባክግራውንዳቸው ጥሩ ያልነበረ ቤተሰቦች ናቸው ባክግራውንዳቸው እና ይሄ ባክ ግራውንዳችን እኔ ይመስለኛል እቺ ሴት ያው እንደለመደችው እንደለመደችው እንግዲህ ይመስለኛል ፈርተዋታል። ከመጀመሪያውኑ ጀምሮ ልክ እሷ የሰፈራቸው አካባቢ ሰው መሆኑን ሲያውቁ ይህች ልጅ የዚች ልጅ ደግሞ ቤተሰብ ትንሽ ጥሩ ሁኔታ ላይ ያለች አደለችም፣ ያንደኛ አሁን በየቀኑ እየሄደች አንበሳ የምታወርድ ምን የምትለው ምን የምትለው ማለት ነው። እና ያ ባክግራውንድ ስላለ ገና ለገና ይህንን አውጥታ እዚህ ህዝብ ጋር ታዝረከረከብኛለች በማለት የአገሬ ልጅ የአገሬ ልጅ የሚባባሉት ታሪካቸውን እች ታወጣለች ብሎ ስለሚፈሩ ነው። እኔ ግን አይ ነበር አንድ ነገር ልንገራችሁ ነበር አንድ ነገር ልንገራችሁ፣ ያ ምንም ነገር ያንቺን ማንነት አይገልጽም። ዛሬ የምታረጊያቸው ነገር የአንችን ማንነት አይገልጽም። ዛሬ የምትሰሪያቸው ነገሮች ያንቺን ማንነት የነገ ማንነትሽን አይገልጽም። ኦኬ። ይልቁንስ ይልቁንስ ዛሬ እዚህ ጋር የምታፈሹን ገንዘብ ወይም የምታወጩን ወጪ እናት፣ እኔ እናት ካልሽ፣ እናት አደለም ማንም ሰው መረዳት አለበት ብዬ ነው ካልሽ፣ ካልሽ ባዳን ትረጃለሽ፣ ካልሽ ያ የማትረጅበት ደግሞ አንዳንድ ምክንያቶች ሊኖሩ ይችላሉ። ምናልባት አንቺ በልጅነት ሽወተሽ ይሆናል። ያሳደገሽ ቤተሰብ ሌላ ይሆናል። ኑሮ አልቃን በነገራችን ላይ አንድ ነገር ልንገራችሁ፣ አሁን እዚህ ሚዲያ ላይ የምታዩቸው ልጆች ልብስ እንኳን ከለበሱ አሁን ስድስት ወር ያው ናቸው። ስድስት ወር አማርጠው እንኳን ከለበሱ ማለት ነው የስድስት ወር እድሜ የላቸው አሁን እዚህ ላይ የሚሉት በሙሉ ቦርሳም ከያዙ ልብስም ከለበሱ ገና ናቸው። ገና ገና ስድስት ወር አሉ ናቸው። ጌም በስነስርዓቱ መጫወት ከጀመሩ ገና ስድስት ወር አሉ ናቸው። ስንት ወሮ ነው አሁን እንደ መታወቅ እንኳን ከተጀመረ ሆኗቸዋል? እንዴ አሉ ናቸው። ከዛ በፊት ምን ይሰራሉ? ገና ልጆች ናቸው። ትምህርት ሊኖር ይችላል ሊማሩ ይችላሉ። እራሳቸውን ታፍተፍ ሊሉ ይችላሉ። ገና ትላልቆች አደሉ። ይህንን እንግዲህ የምናውቀው ሁላችንም ውጭ የምንኖረው ነው የምንኖር ነው። እስከተወሰነ ጊዜ እኮ የራሳቸውን ገንዘብ የማይዙ እኮ ቤተሰቦቻቸው ጋ እኮ ቁጭ ብለው ሼር አርገው የሚኖሩ እኮ አሉ። የሚሞላ እኮ ሀገር እኮ አደለም ያለንበት ሀገር እኮ። እንደዚህ የምላችሁ እኮ ገንዘብ ከንትን እኮ የሚታፈስበት እኮ አይደለም። ይህ ነው አሁን እውቅናው መጣ። ኦኬ ገና እውቅናው እየመጣ ነው። ገንዘቡ ገና እየተሰበሰበ ነው። ያ ምናልባት የራሳቸው ፕሮጀክት አላቸው። የራሳቸው ፕላን አላቸው። ነገ ደግሞ ሲተርፋቸው ለቤተሰብ ይተርፋሉ። ለእናትም ትሁን ለአባትም ይሁን አይደለም እንዴ? እንግዲያውስ ታዲያ ያገኙትን በሙሉ አስርም ሲያገኙ እያካፈሉ ሊያደርጉት ይችላሉ። አንደኛ ደግሞ እዚህ ካደጉ ደግሞ ጭንቅላታቸው ሌላ ነው። አመለካከታቸው ሌላ ነው። ስለዚህ ገና ለገና እኔ እናትሽን አውቃለሁ አባትሽን አውቃለሁ አጎትሽን አውቃለሁ የወለድሽን ልጅ አውቃለሁ ጉድሽን ነው ማወጣው፣ እንደዚህ ነው የማደርገው እየተባለ የሚፈራራበት ልክ ሳምሪ ላይ የተደረገው አይነት ነገር ማለት ነው። አንድ ነገር ልንገራችሁ፣ ወሬ ቢወራ ለሳምንት ነው። ሳም የዘንድሮ ወሬ ደግሞ ከሁለት ቀን የማያልፍ ሁኬር ሁላችንም ከእናታችን ወደ ስንወጣ እርቃናችን ከገንዘብ ጋር ይወጣ የለም ከሀብት ጋር ይወጣ የለም። እራሳችሁን አስመልጡ። መጀመሪያ የወላችሁ ሃብታም መሆን ከፈለጋችሁ፣ ሰው መሆን ከፈለጋችሁ፣ ያ ማደግ ከፈለጋችሁ፣ ደሀ እንኳን ዘመድ ካላችሁ እንዳታዩት፣ ዝም በሉት ዝም በሉት። ከድህነት ግን አምልጡ እናት ከደህንነት አምጥ። ገና ለገና ሚዲያ ላይ እናቴን ታመጣለች፣ ገና ለገና ጎቴን ታመጣለች፣ ገና ለገና ልጄን ታመጣለች። ካልተሳካልሽ አልተሳካልሽ። ህይወት እኮ ቢለወጥ ህይወት እኮ ቢለወጥ እኮ ማንም ልንገርጅ፣ እንኳን እስኛ አይደለንም። እንኳን እስኛ የኢትዮጵያ ፋሚሊ ስታንዳርድ በጣም ዲፈረንት የሆነ ነው። በጣም ክሎዝነን ፋሚሊ ተካፍለን የምንበላ ነው። አልፈን ተርፈን ለማንም እንትን የምንለን አይደለም። እናቴን አልኩሽኝ ለምን ገልብጥ የማንንም አታመጣም። አይ ዶን ኬር አይ ዶን ኬር፣ መጀመሪያ ማምለጥ ካለባችሁ እራሳችሁ። ገና ለገና እዚህ ጋ እውቅና ራሱ ዘነዘና እንደሆነ አይ ነው አቀባለሁ። ለምን እዚህ ልንግርሽ አይደለም እናትሽ እዛ ከፈለገች ፎቶ አንስታ ታምጣ፣ ከፈለገች ታምጣው። ዓላማ ካለሽ ራን ራን ራን ለዚህ ለዚህ ሶሻል ሚዲያ ላይ ለሚኖር ማህበረሰብ ገና ለገና ፈርቼ ገና ለገና ምናምን ብጌ። እኔ አንዳንድ ጊዜ ሆነ ሰው ልንገራቸው አይደል፣ ይች ምን ያህል ድል ሆነች ነው። አንዳንዴ ሳስበው ማለት በአሁኑ ማለት ነው፣ በአሁኑ ኢግኖር አድርጋ የራሷን ነገር ውስጧ ቢቃጠል ምን ቢልም፣ አልኩ የፈለግሽን አንጠርጥረሽ ብታመጨች። ሺ ነበር ሲዩ ሺ ነበር ሄርዩ። ሺ ዶን ኬር ሺ ዶን ኬር ሺ ነው ዋሺ ክ የራሷ ድሪም ያላት ሴት ትመስለኛለች። በ የፈለግሽውን ብታረጊ እንዲ ካለች እንዲ ነው እና አባት ምክንያቱም የራሷ ፕላን አላት። ያንን ፕላኗን ደግሞ የሆነ ሰዓት ላይ ግን መታ ብታሳየው ጥሩ ነው። አለቅ እየሄዳችሁ ብቻ። ሌሎቻችሁ ገና ለገና እናቴን ታመጣለች፣ አባቴን፣ ታሪኬን ታመጣለች፣ አጎቴን ለምን ዘር ማን ዘሬን እዚህ ጋር አምጥታ አታዝረክረከም። ስትፈልግ አታዝረክረከም፣ ማን ያዛት? አቅሙ ካላት ለምን የፈለገችውን አታምጣ? ታፍርበታለች? እንዲያውም ልንገራችሁ፣ ምታፍርበት እሷ ናት። የእሷን ማንም ሳይፈልገው ልንገራችሁ፣ ማንም ሰው ሳይፈልገው የእሷ ታሪክ ደግሞ በዓለም ላይ እኮ ነገር ትሰሙታላችሁ። ማንም ማንም ነገር ያውራ፣ አንድ ሰው ብቻ አይደለም። ማንም የፈለገውን ነገር ያውራ። ጋይስ ዩ ኒድ ኢት ዱ ኢት ዩ ወንት ኢት ጎ አሄድ ማንንም እኔ ልንገራችሁ፣ የኢትዮጵያ ሴቶች አንደገና ልንገራችሁ፣ ያዋጣናል በዚህ ያልፍልኛል የምትሉ ከሆነ ዝም ብላችሁ አላማችሁ ሲላችሁ እስከሚመጣ ድረስ ሂዱበት ሂዱበት። ስትፈልጊ ለምን ፊንጤጣሽን ገልብጠሽ ካዋጣሽ ሰርቻ ያልፍልኛል፣ ፊንጤጣሽን ገልብጠሽ ቢሆን ምን አገባኝ፣ አንቺ ያልፍልሻል። ትፈልጊ ያልሽን ሾርት ወይ ጎሄድ ጎሄድ ማንንም ደሰኝ ይህ የሉንታ ጊዜ አይደለም። በነገራችን ላይ ይህ የሉንታ ጊዜ አይደለም። ዓይንም በጨዋሉ ቀርጥፎ እዚህ ላይ ቁጭ ብሎ ቁጭ ብሎ ከመሳደብ ሰሙን ከማዋረድ እናንተ ፊንጢጣችሁን ገልበጣችሁ እንትን እምትሉት እናንተ ትሻላላችሁ። እውነቱን ልንገራችሁ እናንተች ከዚ እናንተ ትሻላላችሁ። የሚያሳፍረው ምን ሆን ታውቃላችሁ? በጣም የሚያሳፍረው ያ ሰዎችን ከአላማቸው ማስቆም ሰው ሲለብስ ወይ ሰው የሆነ ነገር ሲያደርጉ ወይ ሰው የሆነ ነገር ሲሆን ያንን ሰው እዚህ ጋር ቁጭ ብሎ እንደማማት በጣም ነው እራሱ አሳፋሪ ደደብነት የለም ሊያሳፍር የሚችለው ከሆነ ልገራቸው አለ በጣም የሚያስጠላው በጣም የሚያስታውቀው እሷንም እንዲያርጋ የእሷንም እሷ እንደዚህ ስታወራ ዩ ጎ ጎ የቱ ጋ ነው ብሩን የማገኘው? እኛ እንደዚህ አፋችንን ስንከፍት፣ ጎ መክመኒ የቱ ጋ ነው? ለና ምስት ሳንቲም አትሆን የቱ ጋ ነው ብሩ የሚገኘው? እንዴት አድርጌ ነው ነገን ገንዘብ መስራት የምችለው? ታውራ አይደለም እናትሽን እናትሽን እንትን እናት እና አምጥታ እዚህ ቀን ምን አታዝረቀረቀው? ምን አባሽ ልታረጊ ነው? ለእንደዚህ አይነት ሰው በጉቦና በሙስና እየሄድሽ በየቀኑ እየተንቀጠቀጥሽ፣ ለዚያም ለዝች እዚም ለስንት ትደርሻለሽ? ስንት ትሆኛለሽ የተባልሽ ስንት ታሪክ ትሰሪያለሽ የተባልሽ በአንድ እንደዚህ ተንበርክከሽ፣ ገና ለገና የቤተሰብቼን የእናቴን፣ የአያቴን፣ የአጎቴን፣ የምናምኔ ይሄ ሊያሳፍርሽ አይገባም ነፍሴ። ይሄ ሊያሳፍራችሁ አይገባ። ሊያሳፍራችሁ የሚገባ ምን እንደሆነ ታውቃላችሁ? ሊያሳፍራችሁ የሚገባ ኖሯችሁ፣ ያ ተርፏችሁ መስጠት እያለባችሁ ቤተሰቦቻችሁን ካረዳችሁ እሱ ሌላ ነገር ነው። ዩአር ኒው ገና እኮ ነሽ። ገና ገና ገና እኮ ብቅ እኮ ነው ያልሽው። ትላንትና ተደብቀሽ አንቺ የነበርሽበትን ጭስ ውስጥ ያ ትላንትና ተደብቀሽ አንቺ የነበርሽው ማድ ቤት ውስጥ እኛ የምናየው እኮ ነው የምናየው ነው። በተረፈ ማንንም የመርዳት በነገራችን ላይ ማንንም ማንንም የመርዳት ግዴታ የለባችሁም። በነገራችን ላይ በነገራችን ላይ ግዴታ አይደለም። ግዴታ አይደለም። ማንም ማንንም የመርዳት ግዴታ አይደለም። ኦኬ እህትሽም፣ እንዳንቺ ከእናትሽ በዘጠኝ ወር የተፈጠረችው አንቺ ፈልገሽ አደለም። በሽተኛ ልጅ ሰጠኛልሽ አንቺ ፈልገሽ አደለም። ድሃ እናት ስጠኛል አንቺ ፈልገሽ አደለም። ድሃ ልጅ ስጠኛል ፈልገሽ አደለም። ተፈጥሮ ያመጣውን ነገር አክሴፕት ታደርጊዋለሽ። በተቻለሽ አቅም ትሞክራለሽ ግን ከመጠን በላይ ያንን ድሃ ቤተሰብ ስታስብ አንቺ መሞት የለብሽ በሚሆነ መልኩ ጣሪ ጸል ከሆነ ሆነ ካልሆነ ከሆነ ግን በእንደዚህ አይነት መልኩ እያስፈራሩ ቆይ፣ አንቺ እንደዚህ ነው ሲባል እየሄዳችሁ አንበሳ የምታወርዱ የአንበሳውን ገንዘብ ለምን ለቤተሰቦቻቸው አሰጡ? ለምን እናትሽ፣ እስከነ ድህነቷ፣ እስከነ ምናምኑ ምንድን ነው የሚያሳፍርሽ ነገር እስክነ በሽተኛነት አንቺ ምን ፍሬማን ወይዘሪት ጓደኛዬ የምንዘጋሽ ምንም የሚያሳፍርሽ ነገር የሚያሳፍረው የሚያሳፍረው ቁጭ ብሎ የሰው ቤትን መቁጠር ብቻ ነው የሚያሳፍረው። የሚያሳፍረው እሱ ብቻ ነው የሚያሳፍረው። የራስን ጉድፍ ሳይሆን የሰውን ጉድፍ መቁጠር እሱ እሱ ነው የሚያሳፍረው። ሌላ አያሳፍር አያሳፍርም ምንም ያሳፍር ነገር የለም። አትገዥ። በነገራችን ላይ ልንገራችሁ፣ ለሰው እንደመገዛት መገዛት የለም። ሰውን ታከብረዋል፣ ዲስርስፔክት አታደርገው። በተረፈ ግን ምንም ጉድ የሚባል በነገራችን ላይ በዚች ምድር ላይ የተለየ እናንተ ያደረጋችሁት ነገር የለም፣ እወቁ። ምንም አንቺ እኮ እንዲያርገችን እስስ ኖርማል ትበያለሽ። ምን ዱሮስ በሰፈራችን ይባል ነበር። አሁን እዚህ ላይ ስለሆነ ነው ይባላል። ምንድን ነው እኔ አሁን አንዳንዴ ታስብ፣ ምንድነው የተለየ ነገር ሊያሳፍረኝ የሚገባው? ምንድን ነው የተለየ ነገር ሊያሳፍረኝ የሚገባው? ከባህሉ ያፈነገጠ ነገር ስላደረኩኝ ለእናንተ ሊያመቻችሁ ይችላል ሆነ ግን ተመችቶኛል። ኢትዮጵያ ውስጥ ነው እንጂ የሚጠላው፣ ዓለም ላይ እኮ ዓለም ላይ እኮ ይታያል። እንዲያውም ቲቪ ከፍታ ነው የሚታየው። እውነቱን እንናገር እስኪ፣ ከሰባት ቢሊየን ሕዝብ ውስጥ 120 ሚሊዮን ሕዝብ አልተቀበለኝም። ና ኦንድ ና 7 ቢሊዮን ይህንን አይ አይ ኢማጅን ካልኩሌት አድርጎት እስኪ ሰው እያበረታታ አደለም አሳፋሪ ግን አደለም። በዚህ አንገት መደፋት ያለበት አይመስለኝም። በነገራችን ምክንያቱም ይሄ ነገር ቢሆን ራሱ እኮ ነገርኳቸው ምንም ነገር ምንም ነገር አግሪመንት አድርገን አደለም። ይሄ ለሚዲያ አውጣ ብያ አደለም የሰጠሁት ያንን ነገር እኔ አውጣ ብያ አደለም የሰጠሁት ያንን ነገር ሳደርግ ይሄ ነገር ለሚዲያ ሳይሆን ለእኔና በእኔና በአንተ በሁለት ሰው መሀል የተደረገ ነገር ነው። ኦኬ በሁለት ሰው መሀል የተደረገ ነው። ኢትዮጵያ ውስጥ ግን እዚህን ነገር ባህል ከባህል ያፈነገጠ ስለሆነና የሚያሳፍር ስለሆነ ባህላችን እየናቆኝ የሚያሳፍር ስለሆነ እኔን ለማሸማቀቅ ያንን ነገር ሊያደርግ ይችላል። ያ የተላክለት ሰው ሚስቴክ ነው። ይህ ሚስቴክ አይደለም። ሚስቴክ የሚሆነው ይሄ ምግብ ለሁለት ነው የተዘጋጀው፣ ለሁለት ነው መብላት አለብን ስንል ኖ አስተርፎ ደብቆ ሌላ ሰው ይብላ ብሎ ሲሰጥ እዚ ዩር ፕሮብሌም ኢዝ ኖት ማይ ፕሮብሌም። እኔ አሳየው እንጂ በእጅም አልሰጠሁም። ሰጥቻለሁ በጫ ግን እጅ የሚሰጥ ነገር አይደለም። ሰውነታችን ላይ የተለጠፈ ነገር ነው። ሁለተኛ ነገር ደግሞ ለእኔና ለአንተ ብዬሽ ለሁለታችን የተጠቀምንበት አለቅም አውጥተህ ከሰጠው በኋላ ዚስ ዩር ፕሮብሌም ኢስ ኖት ማይ ፕሮብሌም። እግዚአብሔር ምስክሬ ነው። ይሄ ነገር ደግሞ በጣም ታቡም የሚሆነው ኢትዮጵያ ውስጥ ከሆነ አምሶር ሌላ ሀገር ላይ በገንዘብ እየተሸጠ አለም በሁሉ ሲያዩን የሚኖሩ እንዲሁም በቅርቡ ማግኘት የማይችሉ ስለዚህ በሌላ ሀገር ሰልጠን ባለው ከተማ ላይ አህጉር ላይ ያ ከቤት ለማይወጡ ለሚያፍሩ ወንዶች ሴትን ነፍተው ለማያውቁ፣ እንዲሁም ለተለያዩ ሰዎች በምን ይመጣላቸዋል? በሚዲያ ይመጣላቸዋል።